ህገ ወንጌል ተስፋ ነው። መንግስተ ሰማያት ወንጌል ናት። ወንጌል ደግሞ ተስፋ ናት። ተስፋ ይለሃል ክርስቶስ ነው አለ። ስለዚህ እንዲህ ካሉ ልብ ማለት ክርስቶስ ነው። የክርስቶስ ልቡ ደግሞ ወንጌል ናት። እንደ ወንጌል የሚያስብ ሰው አሁን በዓለም ላይ ኦርቶዶክሳዊነት የጠፋው ምንድን ነው? ሰዎች ክርስቶስንም የሰቀሉት እንደ ወንጌል ማሰብ ስላቀታቸው አይሁድ ከክርስቶስ ጋር እኮ የተጣሉት በምንድን ነው እነሱ እንደ ወንጌል ማሰብ ሲገባቸው ወንጌልን እንደ እነሱ እንዲመጣ ስለፈለጉ ነው እኛ የምንፈልገው የምድር መንግስት ነው እንደ ዳዊት የአርባ ዓመት መንግስት መስርትና እኛን ቅራዝ መግራን አይደለም ማለቸው እኛ የሰማይ የሰማይ ሀሳብ መንግስት ይዣን የመጣው ጲላጦስም ጠይቀው ንጉሶ አንተ የአይሁድ ንጉስ ነህ አለው ራስ ትላለ አንተ እንደውም የአንድ ጎጥ ንጉስ የምታደርገኝ አንተ ነህ፣ ማለት ነው። አንተ አልከኝ የሚለው የአንድ ጎጥ ንጉስ የምትለኝ አንተ ነህ፣ እኔ የዓለም ንጉስ ነኝ፣ ማለት ነው። አንተ አልክ ያለው ከዚያ ነው። መንግሥትየሰ ኢኮነት እምዝ ዓለም፣ የኔ መንግስት ከዚህ ዓለም አይደለችም። የዚህ ዓለም መንግስታት የሚሾሙኝ የዚህ ዓለም መንግስት የሚያሳልፏት መንግስት የለኝም አላቸው። ስለዚህ ምንድን አለው? አሁን ጌታ ምን አላቸው? እኔ ከምሰጠው እንጀራ የሚበላ አይራብም። ስጠን ያን እንጀራ ይሄ ኦርቶዶክሳዊነት የሚባለው ያኛውን ስናስብ ነው። ከዛ ያን እንጀራ ስጠን አሉት። ያን እንጀራ ስጠን ሲላቸውም ሲሉት እነሱ የሚያስቡት ሙሴ ያወረደው ኅብስት ነው። አበዩ ክሙሰ መናበሉ በገዳም ሞቱ አባቶቻቸው። አዎ መና ወርዶላቸው በልተዋል። እንጀራ ስጠን ማለት ፈልገው አይሁድም አባቶቻችን መና በልተው ነበር አሉት። ስጠን ለማለት ነው ያነሱት። ሞቱ አለ ከኔ የሚበላ ግን አይራብም አላቸው። ከዚያ በኋላ ምን አሉ ሲፈልጉት በመርከብ ተሳፍሮ ሲፈልጉት፣ አማን አማን ብለክሙ አኮ ዘተሐስሱኒ በይንተ ዘሬ ክሙ ታምራት አላ በይንተ ዘበላይ ክሙ ህብስተው ጸገብ ክሙ ስላበላዋችሁን የፈለጋችሁኝ። ይሄ ነው ኦርቶዶክሳዊነት አለመሆን ማለት። ስለዚህ ባጭሩ ኦርቶዶክሳዊነት ማለት ወንጀላዊነት ማለት ነው። አይሁድ የተጣሉት ምድራዊ መንግስት፣ ምድራዊ እንጀራ፣ ምድራዊ ጤንነት፣ ምድራዊ ነገር ሁሉ የፈለጉ ኦርቶዶክሳዊያን አይደሉም። የሰማዩን መጀመሪያ የምድሩን ኋላ ያደረጉግን ነው ኦርቶዶክሳዊ ናቸው። እንዲሁ ሳጠቃልለው አንተ መቅድመ ኩሉ ህሱ መንግስቶ ወጽድቁ፣ እናንተ ከሁሉ አስቀድማችሁ ጽድቁን ፈልጉ፣ ሌላው ይጨመራል አለ። አሁን ዓለም ያልተረዳው ነገር ይሄ ነው። ሀብታም የመሆን ራሱ መጀመሪያው ጻድቅ መሆን፣ ጻድቅ የማይሆን ሰው ሀብታም አይሆንም፣ ምክንያቱም ቅደም ተከተሉን አዛብቷል። ሃብታም መሆን ከፈለግ መጀመሪያ ጻድቁን አለ ከዛ የሃብቱን እጨምርልሃለሁ አለው። ዮሐንስ አፈወርቅ ይህንን ዞ ምን አለ እኛ አለ ንነሰ ወለጥነ ነ ሥርዓቱ ለእግዚአብሔር እኛ አገላብጠ ነዋል ስለ አገላበጥ ነው ወበይ እንረክባለ ዛት ወይ ለንታክቲ የምድሩንም አናገኘው የሰማዩንም አናገኘው። የምድሩን ማግ ሰማዩ መሆን ይገባል። ስለዚህ ኦርቶዶክሳዊነት ማለት በምድር ሆኖ የሰማዩን የሚኖር ነው። ለምሳሌ አሁን አንድ ሁሉም ሰው የሚጠቅሰው ባይ ተገብረውም ዘረኛ አይደለውም ብሎ የሚያስበው ሰው ሁሉ ይጠቅሰዋል እኛ ሀገራችን በሰማይ ነው የሚለው ጥቅስ ማለት ነው። እና በጣም ያሳዝነኛል። ስማቸው ከጠፉ ጥቅሶች አንዱ ይሄ ነው። አገራችን በሰማይ ነው ማለት ግን ምን ማለት ነው? እውነት መንግሥተ ሰማያት ያች ሀገር ናት። እኛ ለምሳሌ ኢትዮጵያ ሀገሬ አይደለችም፣ ናት ሀገሬ። ለጳውሎስ ሮማ ሀገሬ ናት ብሏል እኮ። ግን ምን ማለቱ ነው? እኛ ሀገራችን በሰማይ ነው ያለ አሁን እኛ እናንተ ጋር እያለን ያለነው ሰማይ ውስጥ ነው ማለት ነው። ሀገራችን በሰማይ ነው ያለው ኋላ ድን የምንገባባትን ሀገር አለም እየነገራቸው ያለ አሁን እናንተ ጋር እያለን ያለሁት እኔ ሰማይ ውስጥ ነው ምድራዊ አይደለሁም እኔ እያላቸው ነው ማለት። እንደኔ ያሉት ሰዎች አገራቸው ሰማይ ነው። አንድ ሰው አገሬ በሰማይ ነው ማለት የሚጀምረው ጳውሎሳዊ አስተሳሰብ ሲያስብ ነው። ከምድራዊ ነገሩ ሲላቀቅ ነው። የስጋ ብልቶቹን ገድሎ ክርስቶስ በእሱ መናገር የጀመረ ሰውን ይህን ጥቅስ መናገር ነው የጀመረው። ግን ለእኛም ተነግሯል ይሄ ማለት ነው። ስለዚህ አገራችን በሰማይ ነው ስል ይሄንን እንዲህ ብሎ ተናግሯል ቅዱስ ሳዊሮስ ዘአንጾኪያ እንዲህ አለ፣ ወኮነ ሰማይ ዐለመ ወዐለም ይሄ ሰማይ የኮነ አለም፣ ሰማይ ሆኗል፣ ሰማይ አለም ሆኗል። አለም ሰማይ ሆኗል፣ ሰማይ አለም ሆኗል አለ ለዘወለዱ አብ በምስጢር ዘይትረከብ እንበለ መንጸፋ አንስት ወንበለ አገብሮ ወለደቶ ቅድስት ድንግል እንበለ ዘርአ ብሲ በምስጢር ዘይትረከብ አብ በማይመረመር ምስጢር ያለ ሴት ያለ ሕማም የወለደውን ድንግል ማርያም ያለ ወንድ ዘር ወልደዋለችና ሰማይ አለም ሆኗል፣ አለም ሰማይ ሆኗል አለ። ከዚያ በኋላ ወስፋትኒ በውስተ ሰማይ ኮነ በዲ በምድር በሰማይ ያለው ምስጋና ለኛ ስለሆነ መላይክት እንደሰው ሰው እንደ መላእክት ስለሆነ አሁን አለም ሰማይ ሆኗል። አምላክ ሰው ስለሆነ ሰማይ እኛ አለማችን ነው። እንደ እናታችን መደብ ሄደን እንገባበታለን። አምላክ ሰው ስለሆነ ይሄ ሰማይ ሆኗል፣ ምድሩ ሰማይ ሆኗል። ሰው አምላክ ስለሆነ ደግሞ ሰማዩ አገራችን ሆኗል፣ ቤታችን ሆኗል። እንዲህ የሚያስቡና ኦርቶዶክሳዊ ሰው ሲያስብ አንደኛ አምስት ነገር ማስብ አለበት። እግዚአብሔር ምን ይላል ብሎ ማስብ አለበት። ሁለተኛ ቤተ ክርስቲያን ምን ትላለች ማለት አለበት። የእግዚአብሔር ሕገጋት ምን ይላሉ ማለት አለበት። አበው ምን ይላሉ ማለት አለበት። ህሊናዬ ምን ይላል ማለት አለበት። እንደዚህ ያለ ሰው ኦርቶዶክሳዊ ነው ማለት ነው። ኦርቶዶክሳዊነት ማለት መጽሐፍ ቅዱሳዊነት ነው። እንደገና ደግሞ ጉባኤያዊነት ነው። ጉባኤያዊነት ነው። ኦርቶዶክሳዊ አሰብ የምንለው አንድ ሰው ብቻውን ተነጥሎ የለም። ቅዱስ ጳውሎስ ተናግሯል። እስቲ አይን ብቻዋን ትሁንና ታይ እንደሆነ አታይም። ጆሮውን እስቲ ቆርጠና አስቀምጠውና ይሰማ እንደሆነ እና ግላዊነት አይደለም። የግል አዳኝ የግል ድህነት የግል የሚባል ነገር የለም። ጉባኤያዊ ነው። ክርስቶስ ሲወለድም ጉባኤ ነው የመሰረተ እረኞችና መላይክት ተሰብሰው ጉባኤ ከዚያ ሳ ደግሞ ሲሰቀልም ጉባኤ ከመስቀሉ ስር እናቱ አለች፣ ዮሐንስ አለ፣ መላይክት አሉ። ሲነሳ ጉባኤ ከትንሣኤው ጴጥሮስና ጳውሎስ አሉ፣ ሴቶች አሉ፣ መላይክት ነጫጭ ለብሰው። ሲያርግ ጉባኤ ሐዋርያት በቢታንያ የነበሩ መላይክት ደግሞ ነጫጭ ለብሰው። ሲመጣ ጉባኤ ቅዱሳን መላይክትን አስከትሎ ይመጣል። ማቴዎስ 25 ላይ መላእክትን አስከትሎ የሰው ልጅ በግርማ መንግስቱ በመጣ ጊዜ ጉባኤያዊነት ነው። ተነጥሎ መጽደቅ የለም። ስለዚህ በጉባኤ ማመን፣ በጉባኤ ነቢያት፣ በጉባኤ መላእክት፣ በጉባኤ ሐዋርያት፣ በቅዱሳና ሰንሰለታዊነት ነው። ኦርቶዶክሳዊነት ይሄን ማሰብ ነው። ሲኖዲቆናዊነት፣ ሲኖዶሳዊነት፣ የጉባኤ መንፈስ ቅዱስ ህብረታዊነት እና ኦርቶዶክሳዊነት የሚባለው ይሄንን ሁሉ ነው እና እንደ ስጋው ደሙ ሲያስብ የክርስቶስን ስጋና ደም ልብ አድርጎ ሲያስብ ሲቀበል ወንጌልን ልብ አድርጎ ሲያስብ መንፈስ ቅዱስን ልብ አድርጎ ሲያስብ ቅዳሴ ላይ ሀበነ ንህበር በዘዚያ ከመንፈስ ቅዱስ በአንተ ህልው ሁሉ ባለ በመንፈስ ቅዱስ አንድ መሆንን ስጠን ተብሎ እንደተናገረ ያመኑትም አንድ ልብ ነበራቸው ተብሎ የተነገረው ከዚህ ነው። በመንፈስ ቅዱስ ልጅነት በስጋው ደሙ አንድ እንጀራ እንበላለንና ሁላችንም ብዙ ህዋሳት ስንሆን አንድ አካል ነን ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ። ስለዚህ ያመኑት አንድ ልብ ያላቸው በምንድን ነው ሲባል በአንድ ሃይማኖት፣ በአንዲት ጥምቀት፣ በአንድ ቁርባን፣ በአንድ ወንጌል፣ በአንዲት ጉባኤ ነው። እንዲህ ያሰበ ሰው ኦርቶዶክሳዊ ነው እንላለን። ሰፊ ነው በእርግጥ አባታችን። ልቀጥል እስቲ ትውልዱ ከሚያነሳቸው ከተሰበሰቡትም ጥያቄዎች ስለሆኑ ማለት ነው እንደ ኦርቶዶክሳዊት ቤተክርስቲያን የስብከት መንገዳችን መመልከት ፈለግኩኝ ከሚነሱ የእኛ ስብከት አሰጣጣችን ላይ አንዳንዱ ተስፋ የሚያስቆረጥ ነው ይላል። ካልመንን አጸድቅም አይነት ነገር ሁሉ ያለው ይመስላል። ከዚህ በላይ ነገሮቹ ለትውልዱ ቅርብ አይደለም በሚል ሳቢም የመተቸት መንገዶች አሉ። ምናልባት አለፍ ሲል ደግሞ ሰውነቴን ተረድቶ አያስተምረኝም የሚል ስሜት አልጠፋም። እውነት ለመናገር ሲንደው ስብከታችንና ትውልዱ መንገድ እንዴት ነው የሚመለከቱት? እውነት ተስፋ አስቋራጭ መንገድ ነው? ስብከታችንስ እንዴት ይገኙታል? እንግዲህ ኦርቶዶክሳዊ ስብከት ወይም ደግሞ የእኛ ስብከት ብለን በምንነጋገር ጊዜ መሰረት የምናደርገው ኦርቶዶክሳዊ ሆነው የሚሰብኩት ሰባኪያንን መሰረት የምናደርገው ማለት ነው። ያልሆኑትን አያጠቃልልም ማለት ነው። የሆኑትን እንዲህ አስበው በሚሰብኩት መምህራን እናታችን ቅድስት ቤተክርስቲያን ቆጥራ ሰፍራ በሰጠቻቸው መምህራን አስበን ከሆነ የምንናገረው አሁን ስለ እነሱ መናገር ጀምራለሁ። ያልሆኑትን ሰው ራሱ እዚያው መለየት አለበት ማለት ነው። እና እንደዚያ ከሆነ ስብከት በጠባዩ ምንድን መሆን አለበት? ለአንድ ክርስቲያን የሚያስፈልገው ሁለት ነገሮች አሉ፣ ፍርሃትና ንቃት ይባላሉ። ፍርሃትና ንቃት ያስፈልጋሉ። ክርስቶስ ቅዱሳንን ለክብር ያበቃቸው በነዚህ በሁለት ነገሮች ነው። ይህን ሊቁ ቅዱስ ዮሐንስ አፈወርቅ ተናገረዋል በአቤል አፍርሆም ወበሄኖክ አንቅሆም ይላል በአቤል ተስፋ ሰጣቸው አስፈራራቸው በሄኖክ ተስፋ ሰጣቸው ይላል ንቃትና ፍራት ቃል በቃል በአቤል አስፈራቸው በሄኖክ አነቃቸው ነው የሚለው አሁን አዳም ትሞታለህ ተብሏል እንዲሁም እግዚአብሔር አዳምን መቅጣት የጀመረ በልጁ ሞት ነው አንዱ ቅጣት በአቤል ሞት ነው አቤል ሲሞት የሞትን መራራነት አዳም ያየ የዚያን ጊዜ ነው። ምክንያቱም አዳማ ሰው ሲሞት ዚ ፊት አይቶ አያውቅም፣ እሱም ሞቱ አላየውም። እና ሞት ለመጀመሪያ አዲስ ስለሆነ ልጁ ሲሞት ሞት አስከፊ መሆኑን ልቡ በሃዘን የተጎዳ የዚያን ጊዜ፣ አንዱ ቅጣቱ አሷ ናት እኮ የበደል እና ስለዚህ አቤል ሲሞት ሰው እንዲፈራ ነው ያደርገው እግዚአብሔር። እንዲ ለምን ሞተው አለው ነው ወይ ብሎ እንዲያስብ፣ ለካ እንደ አቤል መሞታል ደጓ ለደጓ አቤል ያልጠቀመች አለም ለእኔ ምን ልትሆነ ብሎ እንዲፈራ ነው ያደርገው እግዚአብሔር ማለት ነው። አንድ መፍራት አለበት። ከዚያ ደግሞ ውይ እንደ አቤልማ ምን ሞት ከሆነ ጽድቁስ ምን ጥቅም አለው? ብንጸልይ ብንጾም አቤል ምን ተጠቅሞ በደግነቱ እንዳይሉ ሄኖክ ከሞት ሲሰወር ደግሞ አሳያቸው። ከዛ በኋላ አቤል ሲሞት አይታችሁ ፍሩ። ከዛ ደግሞ አቤል ሲሞት አይታችሁ ደግሞ ትንሣኤ የለም ብላችሁ ተስፋ እንዳትቆርጡ፣ ሄኖክ ሲሰወር አይተው ደግሞ ትንሣኤ አለ። ትንሣኤ ካለማ ብንጸልይም አንጎዳም፣ ብንጾምም አንጎዳም፣ ብንሞትም አንጎዳም እንደሄዱ ደግሞ የሄኖክ መሰወር የትንሣኤ ተስፋ ናት ማለት ነው። ስለዚህ ከዚያ በኋላ እንደ አቤል እንሞታለ ብሎ ሰው ዛሬ ሞታለሁ እያለ እንዲፈራ እየፈራ ደግሞ ዛሬ ብሞትስ እያለ ክፋቱን እንዲቀንስ እንደ ሄኖክ ደግሞ ትንሳ ያለ ደግሞ ሁኖ እንዲነቃ በሁለት ብሉ ኪዳንን ሲመግበው ይኖረ ያችን ጌታችን መድኃኒታችን እየሱስ ክርስቶስ ሐዲስ ኪዳን ላይ አምጥቶ አስቀጥሎታል ማለት ቅዱሳንን ቅዱሳን ለክብር የበቁት መቅድመ ወንጌል ላይ ይነገራል። ይሄንን ለክብር የበቁት በሁለቱ ቃላት ነው። ምንድን ነው? ዘላለም ባለውና ንዋው ብሩካኑ፣ በዚህ ቃል ነው ቅዱሳን የበቁት። ጋነምን ሲያስቡ ወዮልኝ ይላሉ። መንግስተ ሰማያትን ሲያስቡ ደግሞ ምን አለ፣ በዚህ ዓለም ቢር ወይ መንግስተ ሰማያት ታገብ የለ በዚህ ብራቆት በዚህ አለብስ የለ በዚህ ብሰደድ እዚህ አርስታለኝ አይደለ በዚህ ብናቅ በዚህ አከብር የለ እያሉ ደግሞ መንግስተ ሰማያትን ሲያስቡ ይነቃሉ። ገሃነምን ሲያስቡ ይፈራሉ። ሲፈሩ ኃጢአት ይቀንሳሉ። ሲነቁ በተስፋ ደግሞ ይነቅ ሃይማኖትም ወኔ ያለው እኮ ሃይማኖት መሰንቆ ናት የተባለ ለዚህ ነው። መሰንቆ ዘይቤ ሃይማኖት ኢቲን ተለብስዋ ሰማየት ይላል ቅዱስ አትናቴዎስ። ቅዱስ ዳዊት ምንድነው? እግዚአብሔርን በመሰንቆ አመስግኑት ተፈስሶ እግዚአብሔር ዘረዳነ ወየብቡ ለአምላክ ያይቆ ንስው ከበሮ ወሃቡ መዝሙረ መዝሙር ሐዋ ዘምስለ መሰንቆ ብሎ ይናገራል። የተወደደ መዝሙር ከመሰንቆ ጋር አንሱ ይላል ቅዱስ ዳዊት እና መሰንቆ ምንድን ነው ይልና አተናቴዎ ሳይና መጥቶ መሰንቆ ያለው እኮ ሃይማኖት ነው አለ። መሰንቆ ሲመታ ሰው ወን ይቀሰቀሳል። ሃይማኖት ሲነሳ ሁሉም ሰው ሰማይትነትን ይመኛል። እና ስለዚህ ከዚህ የተነሳ ምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ፍርሃትና ነቃት ሐዋርያትንም እንደዚህ ይላቸው ነበረ። አንዳንድ ቀን አንዳንድ ቀን ተስፋ ይሰጣቸዋል፣ አንዳንድ ቀን ያስፈራራቸዋል። ለምሳሌ ምን ይላቸዋል? እናንተ እምነት የጎደላችሁ ቅድም እንዳልነው ይላቸዋል። በቀጥታ እናንተ እምነት የጎደላችሁ፣ እናንተ ጎደሎዎች ይላቸዋል። ከዚያም መልሶ አንተ ሰይጣን ይላቸዋል። መልሶ ደግሞ ምንም እንኳን ከጀርባ ያለውን ሰይጣን ቢሆንም ግን እነሱንም እንደዚህ ያለ ይገስጻቸው ነበር። የሰውን እንጂ እግዚአብሔር የማታስቡ ይላቸዋል። መልሶ ደግሞ ምን እናገኛለን ሲሉት ደግሞ አይ እናንተማ ባስሩ ነገ ባስራሁለቱ ነገ እስራኤል ባስራሁለቱ ወንበር ተቀምጣችሁ ትፈርዳላችሁ ይላል። ከዛ ደግሞ እናንተ የዓለም ብርሃን ናችሁ ይላቸዋል። መልሶ ደግሞ እናንተ ጨው ናችሁ ይላል። አልጫ ከሆናችሁ ግን ወደ ውጭ ተለጥጥላችሁ ተረገጣላችሁ ይላቸዋል። ደግሞ መልሶ ተረገጣላችሁና ጨው ናችሁ ብርሃናችሁና መብራት ከጠፋ ደግሞ ማን ያበራለታል? ይላቸዋል። ስለዚህ ፍርሃትና ንቃትን ይሰጣቸዋል። ስለዚህ ጌታችን ትትና በጨው የተራሰ ይሁን ያለው አረጋዊ መንፈሳዊ ለዚህ ነው። ትትና በጨው የተራሰ ነው የሚባለው፣ አንዳንድ ጊዜ ማስደንገጥ፣ አንዳንድ ጊዜ ተስፋ መስጠት ነው ትትና ማለት እንጂ ዝም ብሎ ጅል መሆን አይደለም። ትትና ክርስቶስም በጨው የተራሰ ትትና ነበረው ይላል። በጨው የተተራሰ ትትና ምናል ኑ አቤ እናንተ ሸክም የከበዳችሁ ነ እስማን የዋህ ትሁት በውስተ ልቤ እኔ ትሁት ነኝ ይላል። መልሶ ደግሞ አሌ ለክሙ ጸሐፍት ፈሪሳውያን መደላውያን እናንተ ግብዞች ወየላችሁ ይላል። ደሞ አሁን ማስፈራራ ማለት እኔ ሸክም የከበዳችሁ ኑ ማለት አንድ ጊዜ መልሶ ደግሞ እናንተ ግብዞች ወዮላችሁ ማለት፣ አሁን ክርስቶስ ጨካኝ ሆኖ ነው? አይደለም። ፍርሃትና ንቃት ስለሚያስፈልግ ነው። የደነዘዘ ሰው እንዲያውቅ ነው። የሰው ልጅ ይላሉ ሊቃውንት ሲተረጉሙ የሰው ልጅ እንደ ተክል ነው ይላሉ። ተክል የሚያድገው በሁለት ነገር ነው፣ በቅዝቃዜና በሙቀት ነው የሚያዝ በሙቀት ለምሳሌ ዘር ዘርተን አመት ብሉ በጋ ከሆነ ይደርጋል፣ ዝናብ ከሆነ ደግሞ መፍረሱ መበስበሱ ነው። ስለዚህ እንዲበስል ሙቀት ያስፈልገዋል፣ እንዲያድግ ቅዝቃዜ ያስፈልገዋል። ቅዝቃዜ በተስፋ ነው የሚመሰለው፣ ሙቀት በመከራ ነው የሚመሰለው። ክርስቲያን ዝም ብሎ ሁል ጊዜ ተስፋ ብቻ ከሆነ ሞኝ ነው የሚሆነው፣ ሽባ ነው የሚሆነው። አሁን እኮ ቤት ውስጥ አንዳንድ ጊዜ ገጠር ቤቶች በተለይ የሳር ቤቶች ላይ ታዛቸው ላይ የሚበቅል እህል አለ ተክል እንደ ዝም ብሎ ከጥራጊ ጋር ተጠርጎ የወጣ ነው። ፀሐይ ስለማያገር ቢጫ ነው የሚሆነው፣ አንገቱን የደፋ ተክል ነው፣ ሽባ ነው፣ ፀሐይ ስላላገኘ ማለት ነው። ስለዚህ መከራ የሌለበት ሕይወት ሽባ ክርስቲያን ይሆን ማለት ሁልጊዜ ተስፋ ብቻ እግዚአብሔር ቸር ነው እግዚአብሔር ደግ ነው ብቻ የሚሰበክበት የሚነገረው ከሆነ ሽባ ይሆናል ማለት ነው። በእግዚአብሔር ቸርነት እያመካኘ ለኃጢአቱ ጠበቃ ይሆነዋል ማለት ነው። ሲራክ ለዚህ ነው መጽሐፈ ሲራክ ምዕራፍ አምስት ላይ ኢትወስክ ኃጢአተ በዲበ ኃጢአት እንዘትብል መሐሪ ውእቱ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር። ቅዱስ ጳውሎስ ሮሜ ምዕራፍ ሁለት ላይ ኢታምርኑ ከመሳይሉ ለእግዚአብሔር ኪያከ ያገርሃ በንስሐ የእግዚአብሔር ቸርነት አንተን ወደ ንስሐ እንደሚመራህ አታውቅምን? ተፈቅዱኑ ታስታ አብዱ ለእግዚአብሔር በብዛህ ምሮቱ ወኦሆ ቢህሎቱ፣ እግዚአብሔር ማያትን በማፍሰሱ ብርሃናትን በማመላለሱ ነፋሳትን በማንፈሱ ሰላም አሳድረኝ ስትለው እሺ ሰላም አውላይ ስትለው እሺ ስላለ እግዚአብሔር ሞኝ መሰለ ሆይ? ይላል ቅዱስ ጳውሎስ። ስለዚህ እግዚአብሔር የታገሰ ለንስሐ እንጂ ኃጢአት እንድትጨምር አይደለም። ስለዚህ ክርስቲያን መገሰጽ አለበት። ስለዚህ ተግሳጽም ምረትም ያስፈልገዋል። የሚሰበከው ደግሞ ክርስቶሳዊነት ስለሆነ ለክርስቲያን ምረት ተስፋ እንዳይቆርጥ ምረት እግዚአብሔር ያስፈልገዋል። ደሞ ደሞ እየረካ እንዳይኖር መመጻደቅ እንደ ግብ እንደ ፈሪሳውያን ግብ ዝ ይሆናል ክርስቲያን ምን ማለት ይሆን ምር ለክርስቲያን ወደ ላይም ወደ ታችም ራስን ማነጻጸር የተከለከለ ነው። ወደ ላይ ምን ማለት ነው? ከነገኔ ኔ በምን አንሳለሁ ማለት ይኸው፣ ጳጳሳቱም እንዲህ ነው የሚያደረጉት፣ እኔም እንዲህ ነው የማደረጉ፣ ወይም መምነኩሳት እንዲህ ነው የማደረጉት። ወደ ላይ ወደ ታች ማነጻጸር የማይፈቀዱ ደግሞ ይኔ ማ ተመስገን ነው

ሰው አልተረዳውም ብለን መመጻደቅ እንጀምራለን። በማይጸልይ ሰው ላይ መመጻደቅ ነው የምንጀምረው። እንባችን ሁሉ እዚያው ላይ መምጣት ይጀምራል። እንበው እኮ የውሸት ነው፣ የዛ ጊዜ ተመስጦ፣ የውሸት ተመስጦ ያድርብናል። ከዛ በሰዎች ላይ ስለምንመጻደቅ፣ እኛ አቅማችንን እንድናውቅ የቅዱሳንን ገድል የምናነበው ለዚያ ነው ማለት ነው። የጾምን እንዳይመስለን፣ አምስት መቶ ዓመት ያልበሉትን ገብረ መንፈስ ቅዱስ እናስባለን። ተክለ ሃይማኖትን እናስባለን። የጸለይን እንዳይመስለን መቶ ሀምሳውን ዳዊት አርባ ጊዜ በቀን የሚጸልዩትን ሙሐዘ ጸሎት የተሰጣቸውን እናስባቸዋለን። ትሑት የሆን እንዳይመስለን ትሑት ለእኛ ትትና የለንም እኮ አሁን፣ ማለት አቅማችን ማወቅ ነው ለኛ ትትና እኮ። ትሑት የሚባለው ያለው ሰው ዝቅ ሲል ነው። እኛ ምን አለን? የሌለን ሰዎች ዝቅ ብንል፣ አዎ አቅሙን አወቀን የሚባለው እንጂ ትሑት ይሆን አንባልም። ስለዚህ ይሄንን ሁሉ እንድናውቅ ተግሳጽም ይሄም ያስፈልገናል። ችግሩ ግን ምንድን ነው? ሰው የሚፈልገውን መርጦ መስማት ስለሚፈልግ ነው። እስመ ዓለም ያፈቅርል ሊሆን ዓለም የራሱን ይወዳል ብሏል ጌታ። ዓለም የራሱን ስለሚወድ ሁልጊዜ አላጠፋህም መባል ይፈልጋል። ሰው ኃጢአቱን ህጋዊ አድርጎ መስራት ይፈልጋል። በኃጢአት አትጠየቅበትም መባል ይፈልጋል። ከዚያ የተነሳ ነው እንጂ ተግሳስ ስለማያስፈልግ እግዚአብሔር መሐሪም ነው፣ ፈራጅ ነው። ምንድን ነው አለ ምዕረ ነበበ እግዚአብሔር ዘንድ ተክመሰማይቁ ከመዘ እግዚአብሔር ሳይል ወዚያ ከውቱ ኃይል መዝሙር 61 ቁጥር 11 ላይ እኔ እግዚአብሔር አንድ ጊዜ ብቻ ተናገረ እኔ ምህን ብቻ ሰማው፣ አለ ምረት ያንተ ነው ኃይልም ያንተ ነው ብሏል። እግዚአብሔር በኃይሉ ይፈርዳል በምረቱም ይሰባልና እግዚአብሔር፣ ወዮላችሁ ሲል ሊያበስለን ነው። አይዟችሁ ሲል ሊያነቃን ነው። ይህንን አስቦ መገሰጽ ነው እንጂ የምንመርጠውን ብቻ የምንሰማ ከሆነ ሽባ ክርስቲያኖች እንሆናለንና መንቃት ይገባል። ላለ መልካም። እዚሁ ተጨማሪ ላይ ላነሳን የፈለኩት በተለይ በኦርቶዶክሳዊት ቤተክርስቲያን ላይ ያለን ስርዓት አለን። የትኛውም አካል የትኛውም ነገር የሚያደርገው በስርዓት ነው። ስርዓት አምልኮቱም በተለይ የቤተክርስቲያን አገልግሎቱም እንደዛው ነው ስናድግም ስንበላም ራሱ ስንሄድም አካሄዳችን ራሱ ስርዓት አለው። ኦርቶዶክሳዊነት ሲሆን እዚህ ላይ የዘመኑ ትውልድ ትልቅ ጥያቄ ሆኖበት ያለው ማንን ልስማ፣ ማንን ለምን የሚለው ጉዳይ ላይ ነው። እዚህ ላይ ብናነሳ ያፈልጋለሁ። እንደ ቤተክርስቲያን ብዙ ችግሮች ይነሳሉ። አባቶች አይናገሩም ወይ እነሱ እንዲህ ዝም ብለው እንዲህያረጉን ይላሉ። አንዳንዱ ደግሞ እንደዚህ ይላሉ። በብዙ መንገድ ምናልባት አለመናገር ራሱ መናገር መሆኑ መረዳት ወደኋላ ያቃተን ሰዎች እንበዛለን እና እንደ ማንን ብንሰማ ትውልዱ እንደ ቤተ ክርስቲያንም የመጣብን ፈተና እንደ ሀገርም መስማት ላይ ነው ችግራችንና፣ ማን ነው መስማት ያለብን እንደ ስርዓታችንም እንደ እምነታችንም ደግሞ አባት ያልተሰማ ማን ሊሰማ ነው? እዚህ ላይ አሁን አባቶች ዝም አሉ ይባላል እና ምን ሐሳቦት? እዚህ ላይ አዎ፣ እንግዲህ እግዚአብሔር የስርዓት አምላክ ነው። ስርዓትን የሰራ እሱ የስርዓት አምላክ ነው። ስርዓት የጀመረው እግዚአብሔር ነው ብቻ ሳይሆን እግዚአብሔር የራሱ አኗኗር ስርዓት ነው። አብ አባት ወልድ፣ አሁን አብ ልሁን አይልም። ይህ ስርዓት እኮ ነው። ወልዱ ነው የሚኖረው። አብ ወልድ ልሁን አይልም። ይህ ስርዓት ነው። መንፈስ ቅዱስ ወልድ ወይም አብ ልሁን አይልም። ስርዓት ነው። ሃይማኖት የእግዚአብሔር የባይሪው ስርዓት ነው። አብ ወልድ በወልድ ስም አይጠራም፣ በመንፈስ ቅዱስ ስም አይጠራም። እና እግዚአብሔር ሶስትነቱ በአንድነት አይጨፈለቅም፣ አንድነቱ በሶስትነት አይጠቀለልም። አይከፈልም። በሶስትነት አይከፈልም። የኛውም አይከፈልም፣ አይጠቀለልም። ይሄ ስርዓት ነው። የእግዚአብሔር አነዋወሩ ስርዓት ነው እና የሰው ልጅ ሲፈጠርም በስርዓት ነው። ለምሳሌ አይን የሚሰማበት ጊዜ የለም። ጆሮ የሚያይበት ጊዜ የለም። ለስርዓት ግን አይን ተጨቁኛለሁ ማለት አይደለም። ይሄ ጆሮ ተጨቆነ ማለት አይደለም። እሱ እሱ ጸጋው ይሄ ስለሆነ ነው።